ፍርዱን ያሳየኝ ፍርዱን ያሳየኝ። አይ በእናት ሻቡ ባላ በቃ ባላ አልኩሻ ካላ የሚበልጥ ነገር የማወቅ አለበታ። እነዚህ ሰዎች ምን ያህል አረመኔ፣ ጨካኝ እንደሆኑ ልጄን ፎቶን ለጥፈው ደንቆሮ፣ የማይሰማ ብለው ሰድ ማሪ። ያልሰማው ሁሉ እንዲሰማ አስተጋባለሁ። ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች እነዚህ ከሰው ቢፈጠሩ የህፃን ልጅ መልአክ፣ ምንም የማያቅም ፎቶ ለጥፈው አይሰድጉትም ነበር ልጄ ያላቸውን ጥግ ህዝብ እንዲያይ ይፈልጋለሁ። አለም እንዲያይ ይፈልጋለሁ። በእንግሊዝኛ በአረብኛ ተርጉሜ ማቅረብ እፈልጋለሁ ለአለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይህን ነገር ሊቃወም ይችላል። ልጄ ነው፣ ልጄ መልአክ ነው። ልጄ ነው ደንቆሮ የማይዘማ ብሎ የሰደቡት ልጄ ላይ። በእናትሽ ይህ ልጄን መካድ ነው፣ ልጄን መካድ ነው። ልጄን እንደ ካልኩንም ቆጥሮ ይህንን ማዝም ካልኩ፣ ራሴ ስሰደብ ዝም ብያለሁ። አባቴ እናቴ፣ ባሌ መልኬ ፈጣሪ የፈጠረው ሁሉ ነገር የሲሰደብ ዝም ብያለሁ። በልጄ ግን ዝም አልልም። ከአንቺና ከአንቺ ከምታወሪውና ከአላህ ማን ነው ሀይል ያለው? አላህ ነው አይደለ? ሀይል ያለው በቃ ስለዚህ ነገሮችን ለአላህ የተወሰው ደግሞ እንደዚህ አይሆንም። አቡ እሺ ከአንቺና ከአላህ አቅሙን አላህ እንዲያሳየሽ ከፈለግሽ እንዲህ ማልቀስሽ መጮሽ ምናምን ዋጋ የለው። አላህ እያልጌታ እኔ ብቻ ግን አለም ጭካሚያቸውን እንዲያይልኝ እፈልጋለሁ። አልፈልግም አለም እንዲሰማ ፈልጋለሁ። አለም እነዚህ ሰዎች መልአክን እንደማይምሩ ንጹህ ህፃን ልጅን እንደማይምሩ ምን ያህል ጨካኝ አውሬ እንደሆኑ አለም እንዲያይልኝ እፈልጋለሁ። ይሄን ቪዲዮ ለታሪክ እንዲቀመጥ ፈልጋለሁ። እኔም ዝም ብያለሁ። እኔ ሲያቀለጥሉኝ መልክ የፈጠረኝ ፈጣሪ ጥርሷ፣ አፍንጫዋ፣ እጥረቷ፣ ምኗ ምኗ ምኗ፣ ፀጉሯ፣ እንትኗ ሁሉ ነገር ሲሰሩ ጸጥ። አንድ ቀን ምላሽ አልሰጠው። እናቴን ሲሰሩ፣ አባቴን ሲሰርቡ፣ ባለቤቴን ሲሰሩ ጸጥ። ቀይ መስመር ግን አለ። ማንም ሰው ቀይ መስመር የማያልፈዋለው። ልጅ ልጆቼ ልጄ መልአክ ነው። ልጄ ህፃን ነው። ምንም አያቅም። የስምንት ዓመት ልጅ ምን ያውቃል? የእሱን ፎቶ ለጥፎ እሱን እንደዚህ ምን ምን አይነት ይህ እነሱ ናቸው ማህበረሰብ የሚያሰድቡት፣ ወይስ ስሜ ማህበረሰባቸው የሚያስተምራቸው ልጅ እንዲሰድቡ ነው? ይህንን ነው ዓለም እንዲያይልኝ የምፈልገው። ዓለም እንዲያ ይፈልጋለሁ። በአረብኛ በእንግሊዝኛ ተርጉም ነው ቪዲዮ ሰርች ለዓለም በቃ ዓለም ይወቅ የነዚህን ሰዎች ጭካኔ፣ ከዛ ማንን ምንን እንደሚወክሉ የዛሜ አብረን እናያለን። ይህንን ከሆነ የሚያስተምራቸው የነሱ ማህበረሰብ የሰው ልጅ እንዲሰድቡ ከሆነ የሚያስተምራቸው ማን ነው? ማህበረሰብ አስረዳሚ። እኔ ፍርዱን ከፈጣሪ ነው የምጠብቀው፣ ግን አለም እንዲያይ ጭካኔያቸውን፣ ብልግናቸውን፣ አረመኔነታቸውን አለም እንዲያዩልኝ ብ ይፈልጋሉ። ቪዲዮውን እራሴው በአረብኛ ተርጉሜ እኔ ህዝቤን አሳልፌ አልሰጥም፣ ሀገሬን አሳልፌ አልሰጥም ብዬ ነበር። እስካሁን ድረስ እናቴትም በአረብኛን በእንግሊዝኛም ተርጉሜ እንዲያዩልኝ ብቻ ልጄ ላይ የተደረገውን ነገር አለም እንዲሰማልኝ ብቻ ነው የምፈልገው። በሁሉም ዝም ብያለሁ ነው። በልጄ ግን ዝም አልሄድም፣ ልጄን አልከዳውም። ለምን ብዬሽ ነው ዝም ብለው ቲክቶክ እንዳይዘጋ ብዬሽ ነው። ልጄንም ከደወል ለቲክቶክ ብዬሽ ነው ዝም ብለው አካውንቴን እንዳያዘጉ። ወላሂ አይደለም፣ አይደለም ለእሱ ምናምን ብያሽ አይደለም። ይኸውልሽ፣ ለአላህ ይኸውልሽ፣ ሰው ልጅ ይኸውልሽ፣ ማሬ ለአላህ ከሰጠህ ያላህን ነገር ነው መጠበቅ ያለብሽ። ለእዛ ነው እኔ አሁን፣ እንደዚህ መናገርሽ ተገቢ አይደለም።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 እራሴው የተናገርኩትን ታሪኬን ልክ በድብቅ የሆነ ሰው የነገራቸው አስመስለው እማፍሩበት ታሪክ ቢኖረኝ እኮ አልናገርም። ሁሉ ነገር ሲሰድቡ አንድ ቀን ምላሽ አልሰጠሁም። አሁን ግን ልጄን ነው የሰደቡት። ልጄ የምኖርለትን ልጄ። እናት በልጇ ትደራደራለች? እንዲ አለም ይገልበጥ፣ በልጄ ጉዳይ ምንም ነገር ጥንቅር ይበል። በልጄ ግን አልደራደርም። ልጄ ነው እኮራበታለሁ። የልጅን ፎቶ ለጥፈው፣ እንዴት የልጅ ፎቶ ይለጥፋሉ? ልጅ እኮ ሕፃን ነው መልአክ ነው። የልጅን ፎቶ ለጥፈው እኮ ደንቆሮ የማይሰማ እኮ ነው ያሉት ልጄ። እና ለፈጣሪ ነገርኩት እንዲፈርድ። ፈርዶባቸው የፈጀውን ጊዜ ፈጅቶ ወጥተው ሚዲያ ላይ የደረሰባቸውን ነገር ተናግረው ፈጣሪ ይቅርታ ሊጠይቁ ያድርጋቸው። ፈጣሪ አቅም አለው እሱ። እኔ ምንም አቅም የለኝም እኔ የመሳደብም አቅም የለይም። ጨዋ ስለሆን ወይ ጨዋ ቤተሰብ ስላሳደገኝ እንደነሱ አጸያፊ ስድብ ምን ታመጫለሽ ነው ይህንን ነገር ልጅ ተሰደብና ምን ምን ታመጫለሽ ምንም ለፈጣሪ ነግሯል እኔ እንደናንተ መራገጥ አላቀበጥም ግን ይህንን ማህበረሰብ እንወክላለን ብላችሁ ወክላችሁ ነው አይደል የተቀመጣችሁት እሷ እኛን አትወክልም። እኛ ነን የምንወክለው ማህበረሰቡን። ማህበረሰቡን እየወከላችሁ ማህበረሰባችሁ የሰውን ልጅ ፎቶ ለጥፋችሁ ደንቆ የማይሰማ ብላችሁ እንድትሳደቡ ነው የሚያስተምራችሁ። ይህንን ነው የእናንተ ማህበረሰብ የሚያስተምረው። ይህንን ነው ለህዝቡ እያሳያችሁ ያላችሁት። ማህበረሰባችሁ ይህንን እንደሚያስተምራችሁ ነው ለህዝብ እያሳያችሁ ያላችሁት። በጣም ጥሩ ጥሩ። ይህን ደግሞ እናንተ ደግሞ ስታሳይ እኔ ደግሞ ለአለም አሳይላችኋለሁ። ኮርታችሁበት አይደል? ልጅን መሳደብ ለእናንተ የሚያኮራ ነገር ነው አይደል? ለእናንተ ማህበረሰብ የሰውን ልጅ መልአትን መሳደብ የሚያኮራ ነገር ነው። እኔ ደግሞ ይህን የምትኮሩበትን ነገር እናንተ በአማርኛ ነው ልጄን ደንቆሮ የማይሰማ ብላችሁ የሰደባችሁትን ፎቶ ለጥፋችሁ፣ እኔ በእንግሊዝኛ እና በአረብኛ ተርጉሜ ለአለም አሳይላቸዋለሁ። የጭካኔያችሁን ጥግ አለም እንዲያይ አደርግላቸዋለሁ። አሁን ስቶሪ ላይ ያደረግኩት ያላያችሁ፣ ሂዱና እዩት፣ ስቶሪ ላይ አለ። አሁን ደግሞ ላይቬን ዘግቼ ፖስት አደርገዋለሁ። ቪዲዮውን ስቶሪ አፍተር ትዌንቲ ፎር አወር ስለሚጠፋ ፖስት አደርገዋለሁ። አለም እንዲያቅ እፈልጋለሁ። የእነዚህን ሰዎች የሚኮሩበትን ነገር አለም እንዲያቅላቸው እፈልጋለሁ። የጭካኔያቸውን ጥግ አለም እንዲያቅላቸው እፈልጋለሁ። በልጄ ነው የተመጣብኝ። እኔ ተሰድቤ ምንም አላልኩም። እናት አባት የተሰደው ምንም አላልኩም። ነገሬ መልክ የተሰዱ ፈጣሪ ተሳስተካል፣ እሷን ስትፈጥር እሷን ስትፈጥ እሷን ሲፈጥር ፈጣሪ ከልቡ አልነበረም እሷን ለመፍጠር። እኮ ቀላል ነው እንትን ምንድን ነው ድፍት አድርገው ሶስት ባቄላ ጣልቃል ማድረግ ነው። እንደዚህ ተብዬ ተሰድቤ ምንም አልተናገርኩም፣ ግን በልጄ ሲመጣለት ዝማለ ዝሙባት የምታመጫች ለፈጣሪ ነገር ሉ እሱን ፍርድ ጠብቃለ። አቡዬ እንዴት ነሽ? ደህና ነኝ። ለስ እንዴት ይመሽ አቡዬ እኛ አንቺ እኮ ጀግና ልጅ ወልደሽ እኮ የተደበቁ እናቶች እንትን እንዳይሉ ብለሽ ለእኛ ሳይመን የአንቺ ልጅ ብቻ አይደለም። በነገራችን ላይ ሳይመን የሁላችንም ልጅ ነው። ገባሽ? ባለጌዎች ደደቦች ቢሰድቡት ምንም አይግረምሽ። ምክንያቱም በቃ አስተዳደጋቸው ያ ስለሆነ ማለት ነው። አቅማቸው ልጅ ላይ ነው ገባሽ? አቡ ካስታወስሽ፣ አቦ አንቺ ቤት ከዚህ በፊት እኔ መጥቼ ስቅስቅ ብዬ ያለቀስኩበት ጉዳይ በልጄ ስለመጡብኝ ነው። መጉዳት ሲፈልጉ አላሸንፍ ማለት ማሸነፍ ሲያቅታቸው፣ አንቺን እናት ለልጇ ደካማ እንደሆነ ስለሚታወቅ በልጅ ነው የሚመጡት። ገባሽ? አቅማቸው ይሄ ነው። በልጆቻችን እናት እናት ስለሆንን ማለት ነው። እነዚያውን ልጅ የላቸው መንደሬ ናቸው። አልወለዱም። ስለምንም ነገር የሚያውቁት ነገር የለም። ስለዚህ አቡ ለነዚህ ባርጌዎች መውለድ መውለዱ እኮ አውሬም አውሬን ይወልዳል። ገባሽ አሁን ለምሳሌ እባብ እባብን ይወልዳል። ገባሽ መውለዱ ብቻ እኮ አይደለም፣ እናትነት የእውነት እናትነት ሲሰማሽ ልጅ ናት። ሀቡ እኔ ካጠፋው ሪም ካጠፋች ሪምን ነው መሳደብ ያለብኝ፣ ሪምን ነው መናገር ያለብኝ። የሪም ልጅ ላይ ምን አሳልፎ ያስኬደኛል? ገባች? ስለዚህ አንቺ አሁን ደካማ ጎንሽ ሳይመን ነው ብሎ ነው ያሰቡት። ሳይመን ደግሞ የአንቺ ልጅ ብቻ አይደለም የእኛም ልጅ ነው። ባለጌዎች ናቸው ገባሽ። እነዚህም ሁላችንም እንቃወማቸዋለን ባለጌዎች ስለሆኑ ማንንም የማይወክሉ ራሳቸውን ብቻ የሚወክሉ እነዚህ በቃ አውሬዎች ናቸው ገባሽ። እኔ ቪዲዮውን ሳየው በጣም ነው የደነገጥኩት። በዚህ ድረ በዚህ ደረጃ ራሱ መውረዳቸው በጣም ነው የሚያሳዝነው። ስለዚህ ሳይመን ያንቺ ብቻ አይደለም። ሳይመን እዚህ ቲክቶክ ላይ ያለን ትክክለኛ እናቶች የኛም ልጅ ነው፣ ሙሽ የሀቡ ብቻ የሁላችንም ልጅ ነው ሳይመን ገባሽ። አቡዬ አይክፋሽ። ሁሌም ደግሞ ምን ያህል እንዳሳመምሻቸው ምን ያህል ደግሞ መልስ አለመስጠትሽ የግርሳት እንደሆንሽባቸው ይሄ በቂ ማስረጃ ነው። ስለዚህ ምንም ለነዚህ እንባ ያስፈል ለነሱ ይለቀስላቸው አንቺን እንደዚህ እንባሽንትን እንዳሉ ሳይመን እኮ ምን ሆነ? በጣም የሚያም ምንም የተጎዳ ልጅ ቢሆን እሺ ሳይመን ምን ሆነ? ሁላችንም ልጆች ጋር እኛም የተፈጥሮ ነገር እነሱ በዚህ መጉዳታቸው ፈጣሪን የሚያውቅ ነው። ሀቡዬ የሚያውቀው ፈጣሪን የሚያውቀው እኮ ነው ስለ ፍጡር የሚያውቀው። ገባሽ እንጂ የሰው ልጅ እኮ ፈጣሪ ተሳስተሃል ማለት እኮ ነው። እነዚህ እኮ እየተጣሉ ያሉት ከሀቢባ ጋር ወይ ከሆነች ወይ ከሪም ጋር ወይ ከመሲ ጋር እኮ አይደል? እነዚህ እኮ ከፈጣሪ ጋር ነው። ፈጣሪ ትክክል አይደለህም እያሉ ነው። ስለዚህ ፈጣሪ ነው መልሳቸውን የሚሰጣቸው። ወይ መኪና የሚነዱ ናቸው ወይ የሆነ ነገር የሚሄዱ ናቸው ነገ የሆነ ነገራቸው ጎሎ እንትን እንትን ይላቸዋል። ገባሽ? ስለዚህ ለእነዚህ እንባ አይገባቸውም። ያንቺ ሳቅ ነው ያሳመማቸው። ሁሌም ሳቂ ብልግና ናቸው። እነዚህ ደደቦች ናቸው። ሳይመን የእኛም ልጅ ነው። ገባሽ? ይህንን ደግሞ ማለት በቃ እነዚህ መቃወም ባለብን ልክ እንቃወማቸዋለን እና ሀቡ አይክፋሽሽ ኔ ወድ በእናትሽ። ማለት በምንም ነገር እኮ ስላልቻሉ ነው በልጄ የመጡት። እሱም እኮ ነው የምልሽ ሀቡ። ናይጄሪያዊ አሉ በመልኬ ተሳደቡ። በጥርሴ በአፍንጫዬ፣ በቁመቴ፣ በመልኬ በቃ እነሱ ራሳቸውን የሰሩት እነሱ ናቸው፣ እኔ ራሴን የሰራሁት ራሴ ነኝ። ፈጣሪ እንዳልፈጠረኝ በመልኬ እናቴን፣ አባቴን፣ ባለቤቴን። ባለቤቴ የሚረዳ ሰው ስለሆነ ስለተረዳኝ እንጂ እኮ ትዳሬ ላይም ችግር ያመጣ ነበር። ባለቤቴን የሚሰደቡት አንቺ ሚዲያ ላይ ባትወጪ እኮ እኔ አልሰደብም ነበር፣ አርፈሽ ተቀመጪ ላይ ነበር የተማረ የተማረ የበሰለ ሰው አንደርስታንድ የሚያደርግ ሰው ባይሆን ራስሽን ሁኚ የሚለኝ ባይሆን ምንም ብሆን ከጎኔ የሚቆም ሰው ባይሆን፣ ጥንት አስጠፍተውኝ ነበር። እኔን ለማስጠፋት ባለቤቴን ሰደቡት። ሶሻል ሚዲያ ላይ ያልመጣ የተከበረውን ሰውዬ ሰደቡት። እናቴን ሰደቡ፣ አባቴን ሰደቡ፣ መልኬን፣ ፈጣሪን ሰደቡት። እሷን ስትፈጠር ተሳስተካል፣ መፈጠር አልነበረባትም እሷን ለመፍጠር እኮ ምንድን ነው ያሉት? እሷን ለመፍጠር እኮ ምንድነው? ቦርዴ ነው ሻሜታ ደፍቶ ሶስት ባቂ ላጣንጣል ማድረግ ነው። ፊቷ ቅርጽ የለውም። ምን ይላት ይመተኮስ ያለባቸውን ጥይት፣ ያለባቸውን ጥይት ተኩሰው፣ ሀቢባ ልትወድቅልን የምትችለው በዚህ በቆንጅዬው በሚያምረው ልጅሽ ነው አሉ። በዛ በሳይመን ደግሞ ልጅሽ የምትወድቂው አት መስሏቸው ነው። ገባሽ መተኮስ ያለባቸውን ሁሉ ተኮሶ ቀለሃው አለቀባቸው ቀላሃው ማን ነው ኑኑና ሳይመን ናቸው ብለው ነው በጣም ትልቅ ደረጃ መድረስ የሚገባቸው እንዲ ስለሚያሸማቅቁ ነው ገባሽ እነዚህ ደግሞ በቃ የወደቁ ናቸው የወደቀን የወደቀ ነው በቃ አቡ እግዚአብሔርን ለእነዚህ ብለሽ እንባሽ እኔ ነኝ እኮ ሚዲያ ላይ መጥቼ የተናገርኩት መስጊ እኔ ባልናገር እሺ እኔ ነኝ እኮ እናቶችን ሌሎች እናቶችን ለማበርታት እኮ ነው እኔ ነኝ የተናገርኩት አይደል ልጅ ሲወለድ አይሰማ እንደነበር ማነው የተናገረው? ጠላት ነው። ሰዎች ቪዲዮ ሰርቶች የተናገርኩት ቪዲዮ ሰርቼ ለሌሎች እናቶች ብርታት ለመሆን ሌላ እናት እኔ ያለውበት ሲትዌሽን ላይ ያለች እናት ካለች ሞራል እንደሆናት፣ ብርታት እንደሆናት እንደምታልፈው ከፈጣሪ ጋር ሁሉንም ጆርናል ያሳለፍኩትን ካወቅኩ ጀምሮ እንዴት እንደተሰበርኩ ከዛ እንዴት ራሴን እንዳበረታውና አምኜ ተቀብዬ ከዛ እንዴት ልጄ ሕክምና እንዳገኘ ከዛ ስፒች ቴራፒ ምን ያህል አመታት እንደተመላለስኩ እንዴት ነፍቼ ልጄን ዛሬ እንዲሰማ እንዲናገር ከፈጣሪ ጋር እንደረዳሁትኝ በኩራት መትቼ ሚዲያ ላይ የተናገርኩት ለሌላ እናት ሞራል እንደሆን ትምህርት እንደሆን የተናገርኩት እኔ ነኝ። አልፎ ካስታወስሽ ደግሞ አንቺ የሰራሽ ቪዲዮ ላይ አንቺ የሰራሽ ቪዲዮ ላይ ለሳይመን ብለሽ የሰራሹ ቪዲዮ ላይ ሶስት ናቸው። አራት ልጆች አንቺ የሳይመንን እቃ የላክሽላቸው ልጆች አሉ ካስታውሽ ማለት ነው። በቃ እነዛን እነዚህን ታያቸው አቡ የቀየረውን የጆሮ አቅም ለሌላቸው እናቶች ኢትዮጵያ ውስጥ ለሚኖሩ ልክ ያለው ሳይመን ጥሩ ሀገር ላይ ስላለ መንግስት ሰፖርት የሚያደርግበት ሀገር ላይ ስላለ የቀየረውን የጆሮ የሚሰማበትን እንኳን አቅም ለሌላቸው እናቶች ልክ ያለው ለስንት አካል ጉዳተኛ ውንቸር ለስንት እኔ መልካም ስራ ነው የሰራሁት። እዚህ ጓል መጣ። ሰውን ሰድቤ አላውቅም። በ በቃ ጫወታች ተመለስሽ። በማርያም ይሄንን የኔ ሲሆን በቃ በቃ ይባላል። ለምን እንቃወማለን? አቡዬ እስከ መጨረሻ ድረስ እንቃወማለን። እግዚአብሔርን ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብ እሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገውን እኔ አውቃለሁ። በቃ ሃይማኖት አልባ ነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ያድርግዲ ካለ ብለ ሃይማኖት አልባ ነው። ሆነው ከዚህ በኋላ ሃይማኖት አልባ ነው አልባለው ሃይማኖት የሌለሽ ነው መሆነው በቃ ምን ስድስት ስምሳ ስድስት ነው መሆነው ፈጣሪ ካልፈረደልኝ ልጆችን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆችን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ

በቃ አንቺ ለአላህ ሰጥተሻል፣ አላህ ፍርዱን ያሳይሻል። አንድ ሰው ከሰጠሽ ታርከሽ ምናምን ተመለስሽ በቃ ቆይተሽ ሆነሽ ነው አላህ ያሳይሻል። ሀቡ ይኸውልሽ፣ ይኸውልሽ አንድ ነገር መጀመሪያ ከመግባትሽ በፊት ፈጣሪሽ ለምነሽ ዱዓ አድርገሽ አልቅሰሽ ነግረሹ ገብተሻል አይደለ? የነገርሽው ነገር ደግሞ እመኝኝ ይሆናል። የሆነ ሰው ፈጣሪው ላይ ተደግፎ አልቅሶ ከጠየቀው በኋላ ምላሽ መጠበቅ አለብሽ። ይሆናል ደግሞ እመኝኝ ይሆናል። ሲቀጥል ደግሞ ሳይመን ምንም አልሆነም፣ ምንም አልሆነም ሳይመን። አንቺ ለብዙ እናቶች ልጆቻቸው መናገርሽ ጥሩ ነው። እንኳንም ተናገርሽ።